ግርግዳ ላይ ፊትሽን አዙረች ትቆሚ ያለሽ። ወደዛ ፊትሽን ወደዛ አድርገሽ ግርግዳ ላይ ልጥፍት ያለሽ። አንደኛ ቅጣት። እየሰማሽ ነው እኮ ተንበርክከሽ እጅሽን ወደ ላይ ታደርጊያለሽ። አንደኛ አዳምጪ በደምብ እሺ። ተንበርክከሽ እጅሽን ወደ ላይ ትያለሽ። ሁለተኛ ቅጣት 50 ቁጭ ብድግ ትያለሽ። ሶስተኛ ቅጣት የሰማሽ ነው። ሶስተኛ ቅጣት ሳሙና ካለ ባፍሽ ትያለሽ። ጨርሻለሁ። ሳሙና ይሄ ኦሙ ነው። ኦሙ የተመቸሽን ሻምፖም ያዥ ብቻ የተመቸሽን ላይ ነው ተንበርከሽ የምታደርጊው። ተንበርከሽ መለፈለፋችን ጭጭበሽ እጅሽ ወደ ላይ ካሜራውን አስተካክልና ተንበርከብሽ አዎ፣ እንደሱ እንደሱ፣ ወደ ላይ ነው የምታደርጊው። እሺ፣ ተንበርከሽ። በበርበሬ ነበር አንቺን ማጠን ሌላ አልነበረም። ዛሬ እውነት ሌላል ነበር። ጠቁረህ ቁራም ቁላም መስልሃል። አይ ብርቱካን የምትባለው ምን አይነት ዋኔ ምን አይነት ሲኒ፣ አንተን ተንበረከኪ ነው ያለ። እንደሱ ራቅ አድርጊው ካሜራውን። አላ ተንበረከኪና ወደ ላይ አድርጊ። ጨዋታውን ጀምሪ መጀመሪያ ጨዋታውን ጀምሪ መጀመሪያ። ታባርጉ ሁላችሁም ታባርጉ። እዚህ ያላችሁ ሁላችሁም ታባድርጉ። በቃ በታብ መግባት እንችላለን። ቅጣት በአንድ ሺህ ነው። ጀምሪ ጨዋታውንና ተንበርከኪ። ሁላችሁም ታባርጉ። ጋይስ ተሰቅላው ዛንተ ተሰላኩ ነው ቆጥረኝ። አዎ እንደሱ ቀመጭ፣ እንደሱ አርፈሽ ሁላችሁም ታብ አድርጉ። በቃ እዚህ ጋ ያላችሁ በታብ መግባት እንችላለን። ጋይስ ምንም አያስፈልግም፣ በታብ መግባት እንችላለን። አሳይ፣ በቃ አቅማችሁን አሳይ፣ ሁላችሁም ምንም አይደብረኝ ጭራሽ። እንደሱ በርበሬ ቢኖር ማጠን ነበር። አንቺ ምንም ሌላ አልነበረን እውነት ነው። ዛሬ በርበሬ ማጠን ነበር ይችላል። አታውሪ ብዬሽ አሉ ስነ ስርዓት ያይሽ ቂጥሽም ብዬሽ ነው የምገላግልሽ። እዙ አስደስቱኝ ነው የምላችሁ። እውነት ጭራሽ

የሰው ሊቅነት ምንድን ነው? ተነሳሽኩ አያችሁ ስራ ስራ ሰው ሰው ሲመጣ መዳም ስመጣ ምን አይነት ልብስ እንደሚለብስ አያችኋል። ትሪፕል ነው። በሶስት ላይ ይባዛው። ጋይስ፣ የኔ አባት ቴንኪው። አንድ ሺህ አስገቡ ጋይስ፣ አንድ ሺህ ብቻ አስገቡ። ትሪፕል ላይ አይ እነ ማዳም ሲመጡ አዎ፣ እንደሱ ሽፉን ፉን ብኝ የመራችን ነው ጋይስ፣ አጠገብሽ ነው እንዲ አ ሽንት ቤት በዛ አለፈ እኮ። ይለፋ ታዲያ ምን ችግር አለው? ስራ ጨርሰሽ ይል እንዴ እንዴ ዘለም ሸኛ በተሰብሩበት ምን ምን ችግር አለው? ታዲያ ምን ችግር አለው? እሱ እኮ ነው የሚያይሽኛ እና እሺ እንደሱ ያዩ ባይሆን እንደሱ። ጋይስ ጋይስ ታይሚንግ ላይ አንድ ሽ አስገቡኝ፣ መብለጥ አለብን እሷን። እንዳወሰውሹ ሰውየውን ግን እንደሱ እየለብሽ አዎ ሽፉን በይ እንደሱ ሹፉን አዎ እንደሱ። ጋይስ ጋይስ ጋይስ ጋይስ ጋይስ ጋይስ የፈጠነ አረ ጋይስ አረ ጋይስ አንድ ሺህ አስገቡኝ፣ እንብለጣት እሷን። ብርቱካን ነው የውጭ ምንም አሰሪም እዚህ የፈጠነ ጋይስ ጋይስ የፈጠነ እስኪ የፈጠነ የሆነ ሰው ጋይስ የፈጠነ የፈጠነ አንድ ሺህ አስገቡኝ። አንድ ሺህ አረ ለትንሽ ልዩነታችን ልዩነታችን ትንሽ ነው ጋይስ ነቢሎዬ እኔ አባት ቴንኪው ቴንኪው አመሰግናለሁ። ክላውድዬ እኔ አባት ነቢሎ በጣም ነው ማመሰግነው። በጣም አንደኛ ቅጣት ቆመች፣ ቆመሽ ትጨፍሪያለሽ የቅድሙን ሙዚቃ ከፍተሽ ውጥር ውጥር የሚለውን ቆመሽ ትጨፍሪያለሽ ሁለተኛ ቅጣት ቁጭ ብድግ ሀምሳ ጊዜ ሶስተኛ ቅጣት እንደሞተ ሰው በጀርባሽ ትተኛለሽ ሽፉንፉን ብለሽ ጨርሻለሁ አዝረጠርጥሻለሁ ዛሬ አንደኛ ቅጣት ውጥር ውጥር የሚለውን ከፍተሽ ትጨፍር ያለሽ። በመቀመ የመቀመጫ ነው መቼም፣ በተከሻሽ ጨፍር፣ መቼም ውጥር ውጥር እያለ እኔ የምፈልገው እኔ አንቺ ያልሽውን እኔ ያልኩትን ነው። ቁጭ ብድግ ሐምሳ ጊዜ በደንብ ቁጭ ብድግ፣ ጨዋታውን ጀምሪና ቁጭ ብድግ በይ፣ ሐምሳ ጊዜ እቆጥራለሁ። ታባርጉ ሁላችሁም ጋይስ